ጤና ይስጥልኝ። አለን እግዚአብሔር መስገን። ሁሉ ሰላም አለን። ዋላ ደራው፣ እንዴት ነህ? ሁሉ ሰላም አለሁ፣ እግዚአብሔር መስገን። እኔ አለም ሰገድ እባላለሁ። ከእዮሀ ሚዲያ ነው ምደውልልህ አንድ ሰው ወደ እኔ መጥቶ ነበርና አንዳንድ ጥያቄዎች እናነሱልኝ ምንድን ነው ያለው እውነታ የሚለውን ከአንተ መረዳት ስላለብኝ ነው ለአንተ የደወልኩለት አቶ ታምሩ የሚባሉ ግለሰብ ታውቃቸዋለህ እ መልሰህልኝ እንትን ብንል ደስ ይለኛል እደውላለሁ ወይ እደውልልኝ እራሱ እሺ። እንደሰሙት ነው እሱ ነው ያሉኝ፣ ድምፁ ሲሰሙት። እሺ፣ ለማንኛውም እንደሰሙት ነው መልሼ፣ ተመልካቾችም እንደሰሙት፣ መልሼ ደውላለሁ ወይም መልሰ ደውልልኝ ነው ያለኝ። እሞክራለሁ እኔ ደውላለሁ መልሼ ባለኝ ጊዜ እዚሁ ቪዲዮ ላይ እንዲካተት ማለት ነው። ምላሹ ከደወልክልንም በጣም ደስ ይለናል። ካልደወልክልኝ ግን ቪዲዮ ያው ለህዝብ ይደርሳል። ከዛ በኋላ ምላሽ እንግዲህ ትሰጠናል ብዬ ተስፋ አደርጋለሁ። እርስዎን እናመሰግናለን ስለመጡን፣ ታሪኮትን ስላካፈሉን በተመልካቾች ስም እናመሰግናለን። ኦፊሻል ባላደራው የሚለው ሁለት ጊዜ ደውያለው አይመልስም ቅድም ግን ስደውል በኋላ ቆይተክ ደውል ወይም ደውል ልሃለው የተባልኩት ቁጥር ደግሞ ሳፋሪኮም ይሄ እዛ ሚዲያው ላይ የለም። እሳቸው እንግዲህ በግል የመጀመሪያው ቀን ተሰጠኝ ያሉት ስልክ ማለት ነው። ቅድም እንደሰማችሁት አዎ ብሎ እያወራኝ ነው። እንግዲህ ባላደራ ይስለው አዎ ብሎ ወሬ ጀምሮ ልኝ ነበር። ከዛ በኋላ ነው እንግዲህ ቆይል ደውል መልሼ ወይም ደውል ያለኝ። ይኸው እየደወልኩለት ነው። አሎ፣ አ ጤና ይስጥልኝ። አ ሰላም ይሰማኛል። እንዴት ነአን? አለን መልሼ ደወልኩ። መልሰህ ደውልልኝ ብለ ነበር እ አቶ ታምሩ የሚባሉ ግለሰብ እኔ ጋ መጥተው ነበር። እሱ ላይ ማን ላይ አደራው ላይ እኮ ባላ እሳቸው፣ በዚህ ስልክ ነው ግንኙነት ያደረግኩት ከአንተ ጋር ነው እያሉ ያሉት። በዚህ ስልክ ነው እኔ ግንኙነት ያደረግኩት ከመጀመሪያው እስከ መጨረሻ ነበር በፊት። አሁን ሌላ ስልክ ቀይሯል አንድ ቤት ስለሆነ ነበር፣ አሁን አውጥቶታል። እሺ ዜሮ ዘጠኝ እ ቴክስት አድርገን እሺ ምንድን ነው ? ቁጥሩን ቴክስት አድርግልኝ። ምናልባት ተመልካቾች እያዩ ስለሆነ እሳቸው ከመጀመሪያው ጀምሮ ተሰጠኝ ያሉት ቁጥር ይሄ ቁጥር ነው፣ ኮንታክት ያደረጉት ከመጀመሪያው ጀምሮ። ቅድምም እንግዲህ ለአንተም ስደውልልህ በኋላ ደራው ስልህ እንግዲህ አቤት ብለህ እያወራህ ነበርና፣ እና ካልሆንክ የግድንህ ልል አልችልም። ጥያቄውን ነው እሳቸው ጥያቄ ነው ይዘ የመጡት። ስለዚህ እኔ ጥያቄውን ማቅረብ ነው። ምክንያቱም እኔ ገለልተኛ ነኝ። በአንተም በእናንተ በሳቸውን በኩል ያለው ነገር ምንድን ነው የሚለው ማወቅ ነው የምፈልገው። ስለዚህ እሳቸው በዚህ ቁጥር ነው ኮንታክት የተደረግኩት፣ በዚህ ቁጥር ነው ገንዘብ እንዳስገባ የተነገረኝ፣ ገንዘብ የሚገባልኝ የተረዳሁትም የመጀመሪያ ቀንም በዚህ ቁጥር ነው ነው እያሉ ያሉት አቶ ታምሩ። ስለዚህ አሁን አንተ ደግሞ እኔ አይደለሁም ሌላ ቁጥር አለ ደግሞ እያልከኝ ነው እና ምናልባት ቁጥሩን ከሰጠኝ ቁጥሩን በዛ ቁጥር መደወል እችላለሁ። እሳቸው ይሄን ቁጥር ብቻ ነው በዚህ ቁጥር ነው ከመጀመሪያው ጀምሮ ኮንታክት ያደረጉኝ። ባላደራው የሚለው ለምሳሌ ኦፊሻሊ ባላደራው የሚለው ህዝቦች የሚያውቁት ማንም ሰው የሚያውቀው ቁጥር አለ፣ ባላደራው የሚለው ፔጅ ላይ ያለ 0961 ቤት እሱ ቁጥር አይነሳም። እሳቸው በዛ ቁጥር ምንም አይነት ግንኙነት አላደረግኩም ብሏል። ስለዚህ የእኔ ጥያቄ አንተ ባላደራው ነህ ወይንስ አደለህም ነው። እሺ፣ ስለዚህ አንተ ባላደራው ካልሆንክ በዚህ ቁጥር እንዴት እሳቸው ግንኙነት ሊያደርጉ ቻሉ? በዚህ ቁጥር ዘጠና አራት መጨረሻው ዜሮ ሰባት ዜሮ ስድስት ሰባት ስምንት ዜሮ ስምንት ዘጠኝ አራት በዚህ ቁጥር የመጀመሪያው ቀን ነው ያሉት እሳቸው ቦሌ ሲያገኘኝ ና አባት ብሎ ታሪኬን ሰምቶ ሀያ ሺህ ብር ሰጥቶኝ ይሄን ስልክ ቁጥር ሰጠኝ። በዚህ ቁጥር ነው ከዛ በኋላ እየደወለልኝ የምንገናኘው ነው ያሉት። አንተ አቶ ታምሩን አታውቃቸውም? ይህንን ማን የሰጠው ይህን ቁጥር? አቶ ታምሩ ሰጣቸው ይህን ቁጥር ለምን እሳቸው የተሰጣቸው ነው እንጂ እሳቸው የተሰጠኝ ቁጥር ይሄ ነው እዛው መኪና ውስጥ ሆነን ይሄው የኔ ስልክ ይሄ ነው ብሎ ሰጠኝ ነው ያሉት። ይሄን ቁጥር ይሄንን ቁጥር እርግጠኛ ነው። ይሄው ከስልካቸው ላይ አንስቼ ከወረቀት በወረቀት የጻፉትን ተቀብዬ ነው የደወልኩልህ እኮ ይሄን ቁጥር። እሱ ሰጧቸዋል እሳቸው እ- እሳቸው ያሉት የራሱ ስልክ ለምን አልሰጣቸውም የሰው ቁጥር ከሚሰጥ? ማለት ያለው አዎ። ስለዚህ አሁን እሳቸው ያሉት ምን መሰለ፣ እኔ ያኔ ተረድቻለሁ በእነሱ። ገባህ አይደለ? እኔ መንገድ ላይ ወድቄ ነበር፣ ከመንገድ ላይ አዝነው አነሱኝ ነው፣ አንስተው ቪዲዮ ቀረጹኝ፣ እግዚአብሔር ይመስገን ገንዘብ ተረዳሁ ነው እያሉኝ ያሉት። በባላደራው ባላደራው ነኝ ብሎ። ስለዚህ ከዛ በኋላ ልክ ሊሄድ ስል ስልክ ቁጥር ሰጠኝ፣ ስልክ ቁጥር የሰጠኝ በዚህ ስልክ ደውል ብሎ ሰጠኝ ብሎ ይሄን ቁጥር ነው የሰጡት፣ የተሰጣቸው። ስለዚህ ስለዚህ ከዛ በኋላ በዚህ ቁጥር ተደወለልኝ ነው እያሉ ያሉት። ስለዚህ አንተ ይሄን ቁጥር እንዴት ልትይዘው ቻልክ? አንተና ባላደራው ምንድን ነው የሚያገናኛችሁ? እኔ ጥያቄ አንተ አደለውም ካልከኝ እኔ አደለሁም ካልከኝ ይህን ስልክ ቁጥር እንዴት አንተ ጋር ሆነ ከስቶብኝ ነበር ሌላ የምትጠቀመው ስልክ ስለነበር አላወጣሁትም አሁን አጋጣሚ በዚህ ስልክ የሚያገኙ ሰዎች ስላሉ ብዬ ወደ ሁለት ወር አካባቢ ስልኩ ጠፍቶ ነበር እንደገና ነው ባላደራውን ታውቋለህ ቅድም የእሱን ቁጥር ልስጥህ አልከኝ። ቅድም እኮ የእሱን ቁጥር ልስጥህ አልከኝ። እሺ ቅድም መጀመሪያ ምናልባት ኦኬ እሺ ምናልባት ግን ተመልካቾች በደምብ ኖቲስ አድርገውታል ብዬ አስባለሁ መጀመሪያ ስደውልልህ ባላደረው ነህ ወይ ስልህ አውብለኸኝ ነበር ወሬውን የጀመርነው ከዛ በኋላ አለመሰገድ ነኝ ከእዮሀ ሚዲያ ስልህ መልሼ ይል ደግሞ ማለት ነው እንዴ ሰውዬውን ካላወቅከው አንተ ለምን እኔ ነኝ ለምን አልከኝ ማን ነው ሰውዬው እሱን ራሱ ግለሰቡ ለአንተ ነኝ እሱን ፈልጋቸው አግኝታችሁ እንዲህ አይነት ነገር ታውቃለህ ወይ ብላችሁ መጠየቅ እንጂ በሌለበት እኮ የሰው ስም ማንሳት እኮ ራሱ ወንጀል። አዎ፣ ጥሩ ነው። በማያውቀው ታሪክ አሁን በማያውቀው ከዚህ እሱን ስም ማንሳት በራሱ እናንተን የሚያስጠይቅ ይመስለኛል። እኛ እኛ መጠየቅ ባለብን በሙሉ እንጠየቃለን። ለመጠየቅ ዝግጁ ነን። መጠየቅ ማድረግ ያለብህ ደግሞ አንተ እንደ ባለሙያም እንደ ጋዜጠኛም ዳይሬክት ብን አፈላልገ ስምትል ካቀዋለ ሚዲያ ላይ አለ ብለሀል። ስደውልና እንዲዚህ አይነት ነገር አለ፣ ምንድን ነው ሀሳብ አለ ወይ የሰሙናው ነገር ከአንተ ጋር ኮንታክት አለ፣ ስለ መጠየቅ ያለብህ አንተ ነው ማለት ነው። የሄደሱም ባለቤት አንተ ለምን እኔ እኔ ባላደረው አልከኝ። አደራ ሚባል ልጅ አለ። እሱ ሲጠፋባቸው አንዳንዴ እኔ ጋር ይደውላሉ። አንተና እንግዲህ በዚህ ቁጥር እስከ ቅዳሜ ለት ድረስ እየተደወለላቸው ነበረ። ለእኚ ሰውዬ ለአቶ ታምሩ እስካሁን እስከ ቅዳሜ ድረስ እስከ ከትላንት ወዲያ ድረስ ተደውሎ፣ እንደውም የመጨረሻው ስድስት ሺህ ብር ከትላንት ወዲያ ያሉት ቁጭ ብዬ መንገድ ላይ አገኘ። ማን ያገኘው ባላደር ነው ያቁታል። ከዚህ በፊት አላውቀውም ሽብሽ ወሬው ሲወራ ግን እሰማለሁ። እኔ አሁን ግን የኛ ያገኘ ነው። እርስዎን ይህን ጃኬት ለብሰው ይመስለኛል ካልተሳሳቱ ያየሁት። እኔ ሌላ መልእክተኛው የሚል ፔጅ ላይ ነው እኔ እርስዎን ያየሁት። እኔ ያየሁት እርስዎን ይው፣ ተመልካቾች ማየት ይችላሉ። መልእክተኛው የሚል ፔጅ ላይ ነው እኔ እርስዎን ያየሁት። አሁን የእኔ ጥያቄ ምን መሰለሁት? ተገናኙ እሺ ከዛ በኋላ ቆይ እኔ ለኔ ይመልሱ ልጅም ጠይቆት ተገናኙና አይዞት አሉት እንደዚህ አሉኝ አሉና 20 ሺህ ብር ሰጠኝ በካሽ አሉ ቪዲዮ ተቀረጹ ስልኮትን አስቀመጡ አካውንቶትን አስቀመጡ ተለያዩ በቃ ከዛ በኋላ ሰው እርሶን ማግኘት የፈለገ ሰው እዛ ላይ አካውንቶትም ስልኮም ተቀምጧል በዛ እርሶን ማግኘት ይችላል ስልክ ምናምን አልተለዋወጡም ተለዋውጠናል ስልክ ከማን ጋር ከባላደራው ጋር እሱ ስልክ አለ እዛ ላይ ከዛ በኋላ እሱ ራሱ የሚደውለው ሌሎቹ አይደውሉ ባላደራው ይደውላል እንደዚህ እንደዚህ ይለኛል አዎ ገብቶልኛል የተወሰነ ገንዘብ ገብቶልኛል አልኩት ከዛም በኋላ በእኛ በኩል 350 ሺህ ብር አለና 400 ሺህ ብር ገብቷል። 80 ሺህ ብር ለባጃጁ መጨመሪያ ገንዘብ አምጣ ሰጠሁት፣ መለሰና እንደገና አሁንም ደግሞ 17 ሺህ ብር ጠየቀ። የምንድን ነው ስንለው ይሄ የመኪናው ቦሎ ምናምን የሚከፈልበት ነው። ስሜን ወሰደ ሁሉ። አጠቃላይ ምን ያህል ብር አስገብርሶ